የንቅናቄ መድረኩን በንግግር የከፈቱት የክልሉ ምክትል ርዕሰ መስተዳድርና የግብርና ቢሮ ኃላፊ አቶ ማስረሻ በላቸው በምግብ ራስን ለመቻልና ከውጭ የሚገቡ ምርቶችን በሀገር ውስጥ መተካትን ግብ ያደረጉ የግብርና ስራዎች እየተሰሩ ነው ብለዋል። አዳዲስ አስተሳሰቦችን ወይም አዳዲስ ኢኒሼቲቮችን እንደ ሀገር ተገርጾ እውን መደረግ ከጀመረበት ጊዜ በኋላ የኢትዮጵያ መሬቶች በሁሉም አካባቢ ላይ ሊታረሱ የሚገቡ መሬቶች ጦም እንዳያድሩ በሁለት ሲዝን ተከፍሎ የነበረ የግብርና አዝመራችን ተጨማሪ አዝመራ ወቅትን በመፍጠር ያለምንም መቋረጥ መሬትን መጠቀም የምንችልበትን እድል የፈጠረልን የበጋ ስንዴ ወይም የበጋ መስኖ ስንዴ ኢኒሽቲቭ እንደ ሀገር ከተዋወቀበት ጊዜ ጀምሮ በእኛም በክልላችን ይህን የጠቅላይ ሚኒስትራችን ኢኒሽቲቭ በመውሰድ በርካታ ስራዎችን ስንሰራ ቆይተናል ከቅርብ ዓመታት ወዲህ ውጤታማ እየሆነ የመጣውን የበጋ መስኖ ስንዴ ውጤታማነት ያነሱት አቶ ማስረሻ በከፍተኛ ሁኔታ ለውጥ እየመጣበትና ከውጭ የሚገባውን ምርትም እየተካ ይገኛል ብለዋል። በበጋ ወቅት የሚከናወን የበጋ ስንዴ ምስራና እንዲሁም አንደኛ ዙር የመስኖ ልማት ስራችን በከፍተኛ ሁኔታ እየተለመደ የመጣና የምግብ ክፍተትን የተሸፈነ ወይም የሞላ ብቻም ሳይሆን ከውጭ ልገቡ የሚገቡ ስንዴና ተመሳሳይ ምርቶችን በሀገር ውስጥ ማምረት የምንችልበትን እድል የፈጠረበት ሁኔታ ነው ያለው። ይህን ስራ ስንጀምር አራት መቶ ሰላሳ ሶስት ሄክታር አካባቢ ነው በልክ በበጋ ስንዴ መስራት የጀመርነው አምና ላይ ወደ አምስት ሺ አስራ ሰባት ሄክታር ደርሰናል። ዘንድሮ ደግሞ በጋራ መክረን እስከ አስር ሺ ከዘጠኝ ሺ እስከ አስር ሺ የሚሆነውን ሄክታር የበጋ ስንዴ ለማምረት እቅድ ይዘን ገብተናል። የተፈጥሮ እርጥበትን ወይም ዝናብን እንዲሁም ሁሉንም የውሃ አማራጮች በመጠቀም ማልማት እንደሚገባ አስገንዝበዋል። የመድረኩ ተሳታፊዎች በሰጡት አስተያየት ውይይቱ ለቀጣይ ስራ ውጤታማነት አጋዥ እንደሚሆን በመጠቆም ስራውን በሁሉም መዋቅሮች ስኬታማ ለማድረግ እንደሚተጉ ተናግረዋል። እቅዱን ለማሳካት ከዚህ በፊት እንኳን ልምዱ በሌለበት ውጤት እያስመዘገብን የቆየን አሁን ደግሞ ልምዱ በዚህ ለበል ላይ ያደገ ከሆነ የተሻለ ስራ መስራት ይቻላል የሚል ነገር ነው ያለኝ። ሞዴል ሊሆኑ የሚችሉ ወድ ሊያድጉ ሊወጡ የሚችሉ ፍትቶች ተለይቶ በጀት ተደግፎላቸው ብንሰራ በጣም ጥሩ ነው የሚል ሀሳብ አለኝና፣ ጥሩ ጋ ላይ ነው ስልጠና ከተሰጠ እኛም በዛው ልክ ኮሚትመንት ወስደን እንሰራለን የሚል ሀሳብ ነው ያለኝ ባሉ የውሃ መስኖ አውታሮች መጠቀም አለብን ብለን እቅ ከዋና መስኖ ጋር ተናበን ስራ እየሰራን ያለ ነው። የውሃ አማራጮችን በአግባቡ በመጠቀም ካለፉት ጊዜያት ለተሻለ ውጤታማነት ማነት እንደሚሰሩም ተናግረዋል። የክልሉ ምክትል ርዕሰ መስተዳድርና የግብርና ቢሮ ኃላፊ አቶ ማስረሻ በላቸው ከንቅናቄው በኋላ በፍጥነት ወደ ሥራ በመግባት የሚስተዋለውን አመቺ የአየር ሁኔታ መጠቀም እንደሚገባ አሳስበዋል። እርጥበትን ኢፌክቲቭሊ ተጠቅመን 78 8 ፐርሰንት የሚሆነውን እቅዳችንን በእርጥበት መሸፈን እንዳለብን ታሳቢ ሊደረግ ይገባል። ኢኮሎጂ አሁን እየሰጠንን ያለን አድቫንቴጅ በአግባቡ መጠቀም ይጠበቅብናል። የውሃ አማራጮችን ጥቅም ላይ ለማዋል የሚያስችሉ የእርሻ መሳሪያዎችን ዝግጁ ማድረግና ጥገና የሚያስፈልጋቸውን የመስኖ አውታሮች በመጠገን በሙሉ አቅም መስራት እንደሚያስፈልግ አስገንዝበዋል። የመሰረተ ልማቶችን ማዘጋጀት ላይ ትኩረት ማድረግ አለብን። ነው አንዱ የፓምፕ ጉዳይ ነው። ፓምፕን በሚመለከት እስካሁን ባለው በሁለት ዙር ከ500 በላይ የሚሆኑ ፓምፖችን አሰራጅተናል። እስከታች አለ። በየዞኑ የሰለጠኑ ልጆች አሉ። የፓምፕ ጥገና መሰልጠን ብቻ ሳይሆን ለጥገና የሚሆኑ ቁሳቁሶችም ጭምር ታች የወረደዋል። ችግር ያለባቸው ፓምፖች ጥገና እንዲደረጉ መደረግ መቻል አለበት። ካናል ጥገና ጋር ተያይዞ ያለው ጉዳይ ባለቤቱ ራሱ ወረዳው ነው፣ ቀበሌው ነው፣ ማህበሩ ነው፣ የመስኖ ማህበራት ናቸው ባለቤቶቹ የሚሆኑት። ነገር ግን በየደረጃው ያለው የውሃና መስኖ ተቋም ክትትል ሊያደርግ ይገባል። የተለያዩ የውሃ አጠቃቀም ዘዴዎችን ተግባራዊ በማድረግ ምርትና ምርታማነትን ማረጋገጥ እንደሚገባ አስገንዝበዋል። አሁን ትልቁ ትኩረታችን ዘመናዊ እንዳለ ሆኖ የወንዝ ጠለፋው ጉዳይ ነው። አብዛኛው አርሶ አደሮቻችን ወንዝን ጠልፎ ነው የሚሰሩት። ይህ እንግዲህ እርጥበቱን እንጠቀም፣ እርጥበቱ ባለበት ላይ ይሆንና እርጥበቱ ወጣ ሲል ወዲያው ሰፕሊመንት የምናደርገውን ውሃ አማራጭ ካአሁኑ ማዘጋጀት አለብን። መመሪያንና ሕግን በተከተለ መንገድ የአርሶ አደር ማሰልጠኛ ተቋማትን በማደራጀትና በማጠናከር በአግባቡ ወደ ሥራ ማስገባት የትኩረት አቅጣጫ መሆን እንዳለበት አሳስበዋል። በንቅናቄ መድረኩ የበጋ መስኖ ስንዴና የሆርቲካልቸር ሰብሎች ልማት ያለፈው ዓመት አፈጻጸምና የዘንድሮ ዕቅድ ቀርቦ ውይይት ተደርጓል። በመድረኩም የክልል የዞንና የወረዳ ከፍተኛ የሥራ ኃላፊዎች ተሳትፈዋል። በበጋ መስኖ ስንዴ ውጤታማ ለሆኑ አካላትም ዕውቅና ተሰጥቷል።